አሰላሙ አለይኩም ወንድሜ በረካቱ ሰላም እንዴት ናችሁ? ምሳሌ እየተቆያችሁኝ ምሽት እንዴት ነው? ምሽት እንዴት ይዟችኋል? ይዟችሁ ዱአማ ደግ ናችሁ አልሀምዱሊላህ ነው ሁሉ ሰላም ነው ወይ ስራ እንዴት ይሄድላችሁ ነው?

እና ቤተሰብ ሁሉ ሰላም ነው ወይ? ደህና ናችሁ ወይ? እናንተ ኑሮ እንዴት ይዟችኋል? ጭም ያላችሁ ኢትዮጵያም ያላችሁ ባላችሁበት ማን ነው ሰላሙ ነው ገባ እያላችሁ ዘይሩን፣ እኛም ደግሞ ዘይራችኋለ። መዚያየር ነው ምንችግር ያለው ቀን ስላታ የሰሩት ትርፍ ነው። የሰው ልጅ ከስራ እንደሚለወጠው ቅን ስራ ደግሞ ልክ እንደ ፈይ ጊዜ ጠብቆ ይወጣል። ሰው ግን አይመስለውም፣ የሚገርማቸው ነገር አይመስለውም። በቃ የራሱን ብቻ ነው ራሱ ወዳድ ይሆናል። ቅንነት ለራሱ ሲባል ማለት አውቆ ግን ጥቅም ነገር ለራሱ የሚያደርግ ሰው ያ ግን በጥሩ ስራ አፍርቶ የሚመጣ ነገር ነው። ይህ መረዳቶች የሚያዝ ና ገባ ገባ እያላችሁ ላይክ፣ ሼር፣ ኮሜንት፣ ታብታብ እያደረጋችሁ አሳዩን ያሳየው። በእርግጥ የምገባበትን ያልተናገርኩ ብዙ ትምህርት ቤቶች እንዳለው አውቃለሁ፣ ግን ያው የምገባበትን ሰዓት ስላልተናገርኩ ለዛ ይመስለኛል ብዙ ሰዎች። ማይገኝ እና ሁላችሁም እንድትገኙ ብቅ ብቅ በሉ። ወንድማችሁን ሷሊህን ከፍ ከፍ አድርጉት። የእናንተን እድገት የእናንተን ከፍታ የሚመኝ ሰው ነው ወላሂ ነቢ የትልሽ ንቢያ ታብ ታብ ታብ ታብ ገባ ገባ ገባ ያ ጀመአ ገባ ብላችሁ፣ ታብ ታብ ታብ ገባ ብላችሁ። ላይክ ሸነ ማውራት ነው እናንተ ገባ ብትም አብረን እንጫወት ነበር። ችኮች የላችሁ። ኧረ ተው